ዓለም አቀፉ ቀይ መስቀል ማህበርና የኢትዮጵያ ቀይ መስቀል ማህበር ከሱዳን ተፈናቅለው በምዕራብ ጎንደር ዞን መተማ ዮሐንስ ከተማ ተጠልለው ለሚገኙ ወገኖች ከ4.8 ሚሊዮን ብር በላይ የቁሳቁስ ድጋፍ አደረጉ። ድጋፉ የተደረገላቸው ተፈናቃዮች በበኩላቸው የማህበሩ ማህበሩ ላደረገላቸው ድጋፍ አመስግነው ሌሎች ረጅ ድርጅቶችም ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። ቴዎድሮስ ደሴ ዝርዝር አለው። በሱዳን በሁለቱ ተፋላሚ ኃይሎች በተፈጠረው ጦርነት ከሱዳን ሸሽተው በርካታ ቁጥር ያላቸው የተለያዩ ሀገር ዜጎች የኢትዮጵያ ድንበር ከተማ በሆነችው መተማንስ ከተማ እየገቡ ነው። ታዲያ ለእነዚህ ተፈናቃዮችም የኢትዮጵያ ቀይ መስቀል ማህበር ከዓለም አቀፉ ቀይ መስቀል ማህበር ጋር በመተባበር ሰብአዊ ድጋፍ እያደረገ ይገኛል። ከአሁን በፊት አንድ ሚሊዮን ብር የሚገመት የተለያዩ ቁሳቁስ ድጋፍ ማድረጉን በኢትዮጵያ ቀይ መስቀል ማህበር የሰሜን ጎንደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ አታለል ታረቀኛ አስታውሰዋል። አሁን ላይ የኢትዮጵያ ቀይ መስቀል ማህበር ከዓለም አቀፉ ቀይ መስቀል ማህበር ጋር በመተባበር ለአንድ ሺ አባወራ ተፈናቃዮች ከአራት ነጥብ ስምንት ሚሊዮን ብር በላይ ግምት ያላቸው የተለያዩ ቁሳቁስ ድጋፍ መደረጉን ኃላፊው ተናግረዋል። ለአንድ ሺህ አባወራ የሚሆን የተለያዩ ማቴሪያሎች አምጥተናል። ለምሳሌ የሶላር ላምፕ አለ፣ ስሊፒንግ ማቶች አሉ፣ ዲግኒቲ ኪቶች አሉ፣ ምንጣፍ አለ፣ ሸራ አለ፣ የኪችን ሴቶች አሉ። ስለዚህ ኦልሞስት ወደ ሰባት አይነት እቃዎች ያሉበት ማቴሪያሎችን ዛሬ ማሰራጨት ጀምረናል። በቀጣይም ሁሉንም ለማሰራጨት ጥረት እናደርጋለን። እነዚህ እቃዎች በአጠቃላይ ወደ 48 ሚሊየን ብር የሚያወጡ ናቸው። እንደ ኃላፊው ገለጻ በቀጣይም ከዓለም አቀፉ ቀይ መስቀል ማኅበር ጋር በመተባበር የንጹህ መጠጥ ውሃ፣ የህክምናና ሌሎች አገልግሎቶች ይሰጣሉ። ከዓለም አቀፍ ቀይ መስቀል ጋር በመነጋገር ብዙ ድጋፎች ልናደርግ ነው፣ በተለይ ለጤና ተቋሞች የሕክምና ኢመርጀንሲ የሆኑ ድራጎችን እሱን ሳፖርት እናደርጋለን። የአምቡላንስ አገልግሎት ከዛሬ ጀምሮ አንድ አምቡላንስ እዚህ ቦታ ላይ እንመድባለን። የውሃም አገልግሎት ኦልሞስት ከዓለም አቀፍ ቀይ መስቀል ጋር ተግባብተናል፣ ስምምነት ላይ ደርሰናል። እንግዲህ ነገ ወይም ዛሬ ወይም ነገ ጀምሮ ስራ ይጀምራሉ ማለት ነው። የተደረገው ድጋፍ ከተፈናቃዩ ብዛት አኳያ በቂ አለመሆኑን የገለጹት አቶ አታለል ማኅበሩ እያደረገው ያለውን ሰብአዊ ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። በቂ ነው ማለት አይደለም። ነገ ነገ ወዲያ የእኛንም የሌለውንም ፓርትነር ሳፖርት የሚፈልጉ ህብረተሰብ ክፍሎች አሉ። ስለዚህ እኛም አጠናክረን ለመቀጠል እየተነጋገርን ነው። ተፈናቃዮቹ በበኩላቸው አስቸጋሪ ሁነት ውስጥ መሆናቸውን አንስተው የተደረገላቸው ድጋፍ ችግራቸው እንደሚያቀልልላቸው ገልጸዋል። ሰለሞን ተስፋጋብር ይባላለው። የመጣበት ከካርቱም ከመጣን እስካሁን ችግር ላይ ነበር። ምንጣፍ አልነበረንም። ውሃ እንኳን በብዛት ነበር የሚጠጣ ንጹ ውሃ ነበር የሚሰጠን ሃይላንድ የውሃ ችግር የምንበላው ግን አልነበረንም። እምንተኛ በት አልነበረም፣ መሬት ላይ ነበረ ምንተኛው። አሁን የተደረገለን መብራትም ተሰጥተናል፣ ብርድ ልብስም፣ የመሬት ምንጣፍ ምንተኛ በት ላስቲክ አንድ ሻራ ነገር ከምንጣፉ በላይ የምንተኛበት ተሰጥተናል። በጣም ነው የምናመሰግነው። አብርሃም ተስፋ ይባላለሁ። ከካርቱም ነው የመጣው ድጋፉ በጣም ጥሩ ነው። አሁን ነው የተደረገ፣ ከዚህ በፊት አልነበረም። ተመዝግቤ ብቻ ነው የነበርኩ፣ አሁን ላክን ድጋፍ ተደረገልኝ። ምንም አልነበረንም። በጣም ነው የምናመሰግነው። በጣም ብርድ ልብስ አለ፣ ምንጣፍ አለ፣ ላምፕ አለ። ለተደረገላቸው ድጋፍ ያመሰገኑት ተፈናቃዮቹ በቀጣይም መንግስትና ሌሎች ረጅ ድርጅቶች ድጋፍ እንዲያደርጉላቸው ጠይቀዋል። ብር ካል ያለ መብላትና መጠጣት አትችልም። ይህ ምንጣፍ ካል ያለ አፈር ላይ የተኛን ነበር። ሌሎች ድርጅቶች ካለ ደግሞ እንደ ቀይ መስቀል ድጋፍ ላደርጉልን እንጠራለን። በሱዳን በተፈጠረው ጦርነት እስካሁን ዜጎች ሸሽተው የኢትዮጵያ ድንበር ከተማ በሆነችው መተማንስ ከተማ እየገቡ ሲሆን በቀን እስከ አንድ ሺህ ያህል ዜጎች እንደሚገቡ ተጠቁሟል።